ከልጄ የበለጠ እኔ ከልጄ የበለጠ እኔ ገላዬ ነው ያማረ። ከልጄ የበለጠ ቁንጅናዬ ነው ያማረ። ምን ምን ፈልገህ ነው? ጠጥተህ ነው እንዳልል በቤታችን ውስጥ ስትጠጣ ላየው፣ ቅመህ ነው እንዳልል ሚቃም የለም፣ የምትወስደው መድኃኒት አለ እንዳልል እኔ ለማውራት እራሱ ግራስ አሁን ራሱ ሳውራው እንድታመን አይደለም እሚያምነው፣ ግን አንድ ፈጣሪ እና አንድ መዳን ያለው ነው እሚያምነው ጌታ ኢየሱስ ክርስቶስ ነው። ምንም የልጄ የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ ታም አርግዛ ተኝታ፣ አንተ እዚህ ላይ ሱሪህን ከፍተ ምን እንዳሳየኝ። እኔ ያንተን ገበናህን ማውጣት ፈልጋለሁ። ይሄ ለልጄ ይቀነጥልህ፣ ለወለድከው ልጅ፣ ላሳደጉ ቤተሰቦች፣ ለነዛ ለጫዎቹ ይቀነጥልህ አማራነ ትግሬ ነህ ኦሮሞ ነህ፣ አይደለም የዘር ጉዳይ አይደለም። የራሴ ደም ነህ ግን ያደረግከውን ነገር ይወራልህ፣ ሀገር ይስማልህ። ዶሮ እየሰራሁኝ አርብ ቀን ያደረግከውን አንድ፣ ከዛ በኋላ ወጣሁ፣ በቃ በቃ ወጣሁ። ጓደኞቼ ጋር የት ነው የምትሄጂው ስትለኝ፣ ሰው ዶሮ እየሰራ ጥሩ ይወጣል መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት። ልጄ ጋር ነው የደወልኩት። አሁን አልችልም። ጠዋት እናወራለን። ኖ አሁን ነው ማውራት ያለብን። ኖ አሁን አልችልም፣ የሆን ነገር ተፈጥሯል እኮ። እኔ ምንድነው የተፈጠረው? እንደዚህ ነው። የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል፣ ሌላ ነገር ሲነካካይተሽ ይሆናል እንጂ ተሳስተሻል። ጂጂ ስለ ተሳስቻለሁ እውነት ተሳስቻለሁ፣ ተሳስቻለሁ። ጂጂ ተሳስተሻል። እውነት ትግል ተመልሼ ልምጣ። ታደግም ሜሊያ ህልም ታውቃላችሁ እንደ እናት ህን ይሄንን ያፈንኩልሽ፣ ሳምሬ ሳምሬ፣ ይሄንን ያፈንኩልሽ። ይሄንን ነው ዝም ያልኩትኝ። ድሪያን የሆነ ሽት ነገር ለብሻለሁ። ራሴንም አየሁ፣ አንችንም አየሁ። ምን ተልኮብኝ ኔ መጣሁ? ምን ዳ ውስጥ ነው የገባ? ምን ሰይጣን ነው ቤታችን ውስጥ የገባ? እኔና በሳምሬ እናት ጉዳይ፣ እስከዛሬ የነበረውን ሁኔታ ታውቃላችሁ? እስከዛሬ በጣም ታግሼ፣ በጣም ምንም አይነት ምላሽ ሳልመልስ፣ እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ካሁን ይሻሻላል ነገሮች ይቀየራሉ፣ ሁሉ ነገር በትዕግስት ነበር ታሳልፎ የነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬ ቪዲዮ እናገራለሁ። እስከዛሬ በህይወቴ በኖርኩበት ጊዜ ከሳምሪ ጋር መኖር ከጀመርኩበት ጊዜ ጀምሮ በጣም ብዙ አይነት ስድቦች፣ በጣም ብዙ አይነት ዛቻዎች፣ በጣም ብዙ አይነት የጥላቻ በቃ ብዙ አይነት ነገር ያልደረሰብኝ ነገር የለም። ያንን ነገር እናትናት ብዬ በጣም ታግሼ በጣም በትግስት አሳልፌ እስከዛሬው ሰባተኛ ዓመታችን ድረስ ይሄ ነገር ሊቆም አልቻለም። ቤተሰቦቼ ሳይቀር ሁሉም ከኔ ጋር የነበሩ ሰዎች በአጠቃላይ እስከ ቤተሰብ እስከ እናቴ ጭምር ስሰደብበት የነበርኩበት ዋነኛና ዋነኛ ምክንያት እኔና ሳምሪ አንድ ላይ ስለሆንን በጣም ብዙ አይነት ስድቦች ደርሶብናል። ሳምሪም ተሰድባለች፣ እኔም ተሰድቤያለሁ። አብረን ሁለቴም ሶስቴም የመገናኘት ውድል ነበረን። ያም ሆኖ ሊሰራ አልቻለም። አንዴ ያው ስጋ ከሆናችሁ ድረስ አንድ ቤተሰብ ከሆናችሁ ምንም የምታደርጉት ነገር የለም እና ቤተሰብ ይቀድማል። ያው ቤተሰብ ነው አንዴ ኦልሬዲ ባለቤቴ እናት ናት ብዬ በማሰብ ብዙ በትግስት በዝምታ ጸጥ በማለት በጣም ብዙ ትግስት ለሚፈታተኑት ነገሮችን ሁሉ አሳልፌበታለሁ። እያስፈራራሽ ነው። እኔ አሁንም መክርሽ እስከዛሬ ታግሸሻለሁ ከዚህ በላይ ልታገስሽ አልችልምና እኔ የአንቺ ስድብ እኔ ላይ አይለጠፍም። በሰላም እየኖርን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ፣ በብዙ ሰው እንዳሰደበቻቸው ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። ይሄ ሁሉ በትግስት አልፌ ዝም ብያለው። አሁንም ግን ሆነ ነገር በተፈጠረ ቦታ እኔን እያነሳች ትሳደባለች። ስሜን እየጠራች ትሳደባለች። እዚ ሀገር ደግሞ እኔ የማላቅ መስሎሽ ከሆነ የትም አለም ላይ ኑሪ አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጥሽ በህግና በህግንም ከዚህ በኋላ በህግ ነው የምንጨርሰው።